መኖሪያ ፈቃድ የስድስት ወር ነው የሚሰጠው። የስድስት ወር በየስድስት ወሩ ኤክስቴንድ እያደረግን እንኖር ነበር። ከዚም ቀስበቀስ ቀስበቀስ ከስድስት ዓመት በኋላ 29 ላይ 29 ሪፉጂ ስቴቱ የ ሰላም ሻል የምል መንቀሳቀስ ትችላለህ፣ መስራት ትችላለህ የምል ሙሉ መብት ባይሰጥም እሱን አገኝቸዋለሁ። ከ2009 እስከ ዛሬ ድረስ በዛ ወረቀት ነው። የአራት ዓመት ይሰጣል። ከአራት ዓመት በኋላ እንደገና ሬኒ እድሳት ይደረጋል። አንዳንዴ ደግሞ አይሆንም ተብሎ ወደ አንድ አመት እየተቀየራ፣ ወደ ስድስት ወር እየተቀየራ ኖራናል። ህጉና መመሪያው የሚለው የወረቀቱ ሪፉጅ ስቴቱን እንዳገኘ በአስራ አራተኛው ቀን ለፒአር ማመልከት አለብ ይላል። አመልክቻለው ሊያገኝ አልቻልኩም። አሁን በዛም በሪፉጅ ስቴቱ ባንክ መክፈት የለም። ልንሰራ ህጋዊ የሆነ ልንሰራ ሲክና ሳርስ ማገኛት አይቻልም ነገር ግን አሁን ሱቅ ወይም የምንሰራው ያው ታክሾፕ ነው፣ ሱቅ ውስጥ ነው የምትሰሩትን ህጋዊ አድርጉ አስመዝግብ ብሎ መንግስት ህግ አወጥቷል። በሌላው በኩል ደግሞ ህጋዊ እንዳንሆን ተቆልፏል። ሳርስና ሲኬ ሰው ካላገኛ ህጋዊ መሆን እንዴት ይችላል? ለማስመዝገብ ሱቅ እኔ እንኳን አኪም ቤት ገብቼ መውጣት ይችላለሁ። ለምን? የሪፉጂ ስቴቱ ስላለ ሌሎች ግን እንድንም ያሉት የኢትዮጵያ ስደተኞች በጣም በዚህ ጊዜ ችግር ውስጥ እንዳሉ ያው የሀገሩ መንግስትም ያውቃል፣ እኛም እናውቃለን፣ ኢሚግሬሽንም ያውቃል። ኢሚግሬሽን ወረቀት እንደሌላ ወረቀት እንዳልሰጣ እያወቀ ወስዶ ያስራል። የሚሰጡትም እነሱ የሚያስሩትም እነሱ፣ የተከለከለበት ምክንያት አናውቅም። አንድ ሰው ሶስት ወር ከቆየ ወረቀት የማግኘት መብት አለው፣ በሀገሪቱ ህግም ቢሆን ደምድ። ነገር ግን በእኛ አይፈጸምም፣ አናገኝም። ተማሪዎች ትምህርት ቤት ሄደው በስርአት ተምረው ጨርሰው ወደ ዩኒቨርሲቲ ሲያልፉ ትምህርት ቤት መግባት አልቻሉም። ለምን? ወረቀት የላቸው። አሁን ብዙዎች እስር ቤት ነው የሚገኙት፣ ብዙዎች ተፈርደው ነው ያሉት። ብዙዎች ከመንገድ እንደ ሌባ ይታፈሳል፣ ይታሰራል ግን ሌባ አይደለም። ለምን? ወረቀት የለም።